መነሻ ሀሳብ ልንገርህ ምንድን ነው ቃል ዘፈን ስንሰራ የአበበተካ ገርል ፍሬንድ ኩኩ የሚሏት ልጅ ነበረች እናሷ ቡና ታፈራልና ልጅ ተጠጥቷል ሀድረው ገብቷል ምናምን ሌላ ዘፈን እየሰራ ነው ቀለበት ከዛችኛዋ ሚስቱ አሁን አሜሪካን አገር ካለችው ሚስቱ ጋራ እሷ ያረገችለትን ቀለበት አርጎ አየሁት ቀና ስል አህ በቃ ዛው ፍትፍቱ ቀረበልኛ ምን ምን ተሆነ ዝም ብዬ ከዚህ ውጭ ምን ትፈልጋለህ አንተ አበበተካ የቃል ኪዳን ቃል ቃል ኪዳን ያደረገላት ሴትዮ እዚህ አጠገቡ የለችም፣ ሌላ ወዳጅ ይዟል፣ ገርል ፍሬንድ ይዟል። ስለዚህ ምንድን ነው ቃል ኪዳን ምንድን ነው? ከዚህ ብነሳ አይበቃኝም እንዴ? ቀለበት ላይ አስረው ፍቅርና አጃዳቻ፣ በሰማንያ ላይ አይቆም ቆም ጎጆና ጉልቻ፣ የሆድ በአንጀት ታስሮ ካልጠበቀ መውደድ፣ የወሎ ወረቀቱ ፊርማው ባይቀደድ።